ሶማያ ሳኢዶን እንግዲህ ጉድ ልታረገው ነው ልትገናኘው ነው። እንዴት ይሁን እንደኔ የተጨነቀው ማን ነው ማለት ነው? ቀኑ አልደርስለትም ያለው ማን ነው ማለት ነው? አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው ማን ናቸው ሰላማችሁ ይብዛልኝ። ሰላም ለሀገራችን ይሁን ሰላም ለእናንተ የተመኘው ሲገቡ ላይ ካርጎ ስትጡ ኮመንት አስቀምጡ። ማለት ነው ወድድ ነው ማረጋችሁ የምታበረታቱ ሰብስክራይ ያደገ አይደለም ሰብስክራይ አሳድጉልኝ አሳድጉልኝ አሳድጉልኝ ብያለሁ በሱማያ ስም። ማለት እንግዲህ ሱማያ የዛሬ ሶስት ቀን መሰለኝ ቪዲዮ ሰርታለች። ሰይዶን ልጆች ይፈልጉዋል ጀሚላ እፈልግሃለች እና ና ብላ እጠብቅሃለሁ ና ብላው ነበር ማለት ነው። እንግዲህ ቪዲዮውን ሰምቶ አጅሬ ልብስ የገዛ እሱ ደግሞ ወደ ሱማያ ጋር ለመሄድ ተነስቶ ነበር ማለት ነው። ደረስኩ አላለም። ልብስ የገዛ ለሱማያም ሰፕራይዝ እያለ ነው ለልጆችም ቁመታቸው ባላቅም በግምት ብሎ እየገዛ ያየ ይገኝ ነበር ማለት ነው። ከዛ በኋላ ደረስኩ አልደረስኩም አላለም። ሱመያ ደግሞ ዛሬ ከች ብላለች ማለት ነው። ከች ብላ እንደውም የምትመጣበት ሰዓት አስታውቀኝ ብላለች። እውነትሽ ነው ሱመያ። እውነት እንደኔ የጓጓ ማን ነው? ላይክ አርጉ፣ በላይክ አሳዩኝ ማለት ነው በኮመንት እንደኔ የጓጓችሁ ካላችሁ ማለት ነው፣ ሱመያና ሳይዶ እንዲገናኙ። እውነት ሱመያ አሁንም ሊሰውደው ነው ከውስጣው ነው፣ ግን ሲታወራ ሁሉ ኢምባ የተናነቃት ነበር ማለት ነው። እውነት ለመናገር እኔ ወላሂ የልጅ እናት ሆነን እንሸነፋለን፣ ምንም ምንም ቢሆን እንሸነፋለን ማለት ነው። ብትሸነፍ ባይ ነኝ እውነት ለመናገር ለምን ልጆች ደርሶ አሁን አይን ባይከፍቱ የአሁን አመት ሲጨምሩ ሁለት አመት ሲጨምሩ ቪዲዮ ያዳመጡ በጣም ነው ልባን የሚነካ ንግግር የሚናገሯት ማለት ነው። ከዚህም በፊት ተናግሬዋለሁ። ልጆችሽ የነገ ቀን ያስገድዱሻል። አንቺ በቃኝ ስሙ ሰይዶ በቃኝ ብቴ፣ በዛ ሰዓት እንደዚህ ገፈትር ሺው እንደዚህ በቃ አንቺን የፈለገ የተንከራተተ ብሎ ልጆች ያዋርዳሉ እኮ በጣም ነው ልጆች። አሁን አባታቸው የሚወዱት ከእናት ካላደጉ ደግሞ አባታቸውን አሰቃያሉ። ከአባት ካላደጉ እናታቸውን አሰቃያሉ። የአሁን ጊዜ ልጆች በጣም በጣም ነቄ ናቸው። አባቴ ይላሉ እናቴ ይላሉ ማለት ነው። ድሮ ስንት ሰው ከአባት ከእናቱ ተለያይቶ ዘመድ ቤት ሚያድጋል ለእህት ምሰጣለች ለወንድም ይሰጣለ። ብዙ ሰው እናውቃለን ማለት ነው፣ ያን እናት ያደጉ ልጆች እናውቃለን። ግን አንድ ቀን እናት ይታለች ማይሉ ልጆች ሊኖሩ ይችላሉ በድሮ ጊዜ። አሁን ጊዜ ያይ ልጆች አይታለሉ፣ በቃ ጭንቅላታቸው ክፍት ናቸው። ስለዚህ እንደኔ የጓጓችሁ ካላችሁ ላይክ ላይክ ላይ ቀርቡ ማለት ነው። እውነት ሱማያ በዚህማ ባቲዋሺ ደስ ይለኛል። እውነት ጀግንነትሽ ታይቷል። እንደዚህ በቃ ያኔ ራሱ ሀገር ገብታ እኮ ሳይዶ ብላ መቼም አይጠፋለኝ ባህር ላይ ሆና ማለት፣ ወይ እውነት አሁን በሸውጂ ሳይዶን እውነት ብታገኝው ደስ ይላል። ያኔ ደግሞ ሰፕራይዝ ሊያደርግሽ መኪና ገዝቶ መቶ ከቤት አጥቶሻል ማለት ነው። ያንንም ቀን ሸውደሸዋል ማለት ነው። አሁንም አሸውጂም ማለት አልችልም። እኔ እውነት አላምናትም፣ እውነት ለመናገር እውነት አላመንኳትም። ግን ሰኢዶ አምኗት በዚህ ልክ ብድግ ብሎ ተነስቶ ደርሶ መርቶ ቲኬት ቁረጥ ብላውለች፣ አይታቸዋል ብዬ ተስፋ አደርጋለሁ። ቪዲዋ በዚህ ልክ መጥቶ ከንቶ ከሆነ እውነት ይታነቃል ብዬ ነው የማያስበው። እውነት እውነት በቀ በጣም ሀይለኛ ውሳኔ ይወስናል ብዬ ላለው በዚህ ልክ አሁን ደግማ እንደዚህ ከሸወደችው ማለት ነው ከመን ሰርግ ሊያረጉ በምስት ሊያገባ በቀ ከምስቱ ጋር ተስማምቶ ያለ እውነት ስታወራ በተና ንቋታል። ለምን በቃ የሆነ ንዴት ውስጥ ኋላ ያለ እንዳለ ያስታውቃል። ያናድዳል፣ ደግሞ በባል ዙራ በሌላ ነገር ምንም አይመስልም። ለሴት ልጅ በባላ ዙረ የሆነ ነገር ሲመጣ በቃ እንቅ ነሁን በሚያረጋት ማለት ነው። እንቅ የሆነ ጠንካራ ሴት በቃ ሄምባ ይቀዳደማታል ማለት ነው። እንግዲህ ሱማያ ጀግና ናት እስከ ዛሬ በየተራ ሰይዶ እያናገራቸው ሁሉ በየተራ አቅርባ ስትገርፍ ምን ስታረግ ነበር። ብዙ ታሪክ አይተናል፣ ብዙ ታሪክ አሳይተናለች። ሱማያ ካሁን በኋላ ይሄ ሁሉ ታሪክ በቃኝ ብለሽ ከልጆችሽ ጋር እንድትኖሪ ዛሬ መሆን ነገ ምኞቴ ነው ማለት ነው። ሰይዶን ጠብቀሃለሁ ብለሽ ከዋል፣ ይኸው ሰዓቱን ንገረኝ አንዴ ሰፕራይዝ ብለህ እንደገዛሃልኝ እኔም ሰፕራይዝ አለ አዘጋጃለሁ ብለሻል። ይህንን ቃል ግን መካድ የለብሽም። የልጆችሽ አባት ነው ማለት ነው ይህን እውነት ለመናገር ይህንን ይህም ነገር ውሸት መሆን የለበትም። እኔ በጣም ነው የጋጓሁት። እንግዲህ ሰዓታት ደርስ ይሁን፣ ሱመያ እምቢ ትለው ይሁን ወይስ ታገኘው ይሁን። እውነት ከፈለክ ቤት ምን እንሄዳለን? ብላለች። ዋ ደስ ይላል ነ ይመችሽ፣ አቦ ይሄ ነገር ካረግሽ በጣም ነው ሰው ዱዓ ሚያረግልሽ ማለት ነው። እውነት ለመናገር በቃሽ፣ በቃሽ። እውነት እስከዛሬ ፊደውን አስጨረሽው፣ ላቡን ጨረሰ፣ የግሩ ተላጠ። ሲስ ሴት ጨርሻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አብረን እናያለን።